ሰላም እንዴት ናችሁ? ሳሚሻዬ ነኝ። በብዙዎቻችሁ ጥያቄ መሰረት ማንም እኳ ጠየቀ፣ እሺ። በዚህ ዩቱብ ቻናል ደግሞ የምትመለከቱት ደሳስ ደሳስ የሚሉ ብሎኮችን እንዲሁም ደግሞ ከጓደኞቻችን ጋር ስንገናኝ ምናምን ያለውን ቪዲዮ እንሰራለን። ፕራንክም ካለ እንቀርጻለን ማለት ነው። ብዙ ሰዎች ከካሜራ ጀርባ እየሳቁብኝ ይገኛሉ። በጣም ብዙዎቻቸው ሰላሳ ምናምን የምትሆኑ ሰብስክራይበሮች ለምን ስምህን ሳሚሻ እያላችሁ አልከው ለምን ስምህን ሌላ ነገር አታደርገውም ነበረ ብላችሁ ጠይቃችሁኛል ግን እኛ ኮራ አንድ ሊደር የነበረች ሰሊ የምትባል ልጅ ነበረች እና እሷ ሳሚሻዬ አለች። ሳሚሻዬ ስትለኝ እኔ ደስ አለኝ። ወንድማቸው እና ሳሚሻዬ ከዚህ በፊት ሰምቼው አላውቅም። ማንም ሰው እንደዚህ ብሎ ጠርቶኝ አያውቅም። አክሊ ግን እሷ ሳሚሻዬ ብላ ስጠራኝ ለምን አልጠቀመው አልኩና ና ስሜን ሳሚሻዬ ያደረጉት። ስለዚህ ሳሚሻዬ የሆነው ቀራዊት ህግ ሰው ሰርች ሲያደርግ አሁን ሳሚ ብላችሁ ሰርች ብታደርጉ ብዙ ሳሚዎች ይመጣሉ። ሳሙኤል ብላችሁ ሰርች ብታደርጉ ብዙ ሳሙኤሎች ይመጣሉ። ግን አሁን ሳሚሻዬ ብላችሁ ሰርች ብታደርጉ ዩቲዩብ ላይ እኔ ብቻ ግኝ ይመጣላችሁ። ሌላ ሳሚሻዬ ለዛ ነው ሳሚሻዬ ያልኩት። አንዳያችሁት እንግዲህ የምንኖረው በደብረ ብርሃን ከተማ ነው። አሁን ያለሁት እዚህ ጻድቃን ሕንጻ የሚባል አካባቢ ነው። እና እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ከሆነ፣ ቭሎጎችን ማየት የምትፈልጉ ከሆነ፣ ክርስቲያናዊ ይዘት ያላቸውን ቪዲዮዎች ማየት የምትፈልጉ ከሆነ ዩቱብ ቻናል ሰብስክራይብ በማድረግ እንግዲህ የደውል ምልክቷን በመጫን ቤተሰብ መሆን ይችላሉ። እንወደታለን ያንን አይነት ሰው ልናይ እንችላለን ብላችሁ ብታስቡ ትችላላችሁ። በዚህ ዩቱብ ቻናል አንደኛ ንጹዊትን ታያወጣላችሁ። በተደጋጋሚ እዚህ ዩቱብ ላይ ንጹህ ሰለሞን ትባለ መጣ ትችላለች። ሉድስና ኤዱ ምኑ ልበላችሁ በጣም ብዙ ሰዎችን ልታዩ ትችላላችሁ። እነሱ ከእነሱ ጋ ሆነን ቪሎግ ስንሰራ ቸርች ያለንን ቆይታዎች ምናምን ምናምን እናሳያችኋለን። ዩቱብ ቻናል ለምን ከፈትከው ልትሉ ትችላላችሁ። ለምን ከፈትከው ባላችሁ እኔ ቪዲዮ መስራት በጣም ስለሚያስደስተኝ ቪዲዮ መስራት ማየት፣ ቪዲዮ ኤዲት ማድረግ ና ስለሚያስደስተኝ ዘዛ ብዬ ጀመር እና ደግሞ ጎን ላጎን። በቀጣይ ደስ በሚሉ ደስ ደስ በሚሉ ቪዲዮዎች እስክንገናኝ ድረስ ቻርኮኝ።